በማንቸስተር ዩናይትድ በዚህ በክረምቱ የዝውውር መስኮት ሰፋ ያለ ስራ ለመስራት ዝግጅት ላይ እንደሚገኝ ማሳያ የሆኑ የተለያዩ እንቅስቃሴዎችን እያደረገ ነው የሚገኘው። ከእነሱ መካከል ማቲያስ ኩኛን ትናንትና ማስፈረሙን ይፋ አድርጓል። ማቲያስ ኩኛን እስከ 2030 በሚቆይ ውል አስፈርሙታል። ግን ደግሞ እንደ ክለቡ ፍቃድ ተጨማሪ አንድ ዓመት በዚ በክለቡ ለማቆየት ፍላጎት እንዳለው እንደዚሁ ሰምቷል። ከተባሻገር ሌሎችም ተጫዋቾችን ለማስፈረም አሁን የተለያዩ እንቅስቃሴዎችን እያደረገ ይገኛል። ከግብ ጥባቂ አንስቶ እስከ አጥቂ ድረስ ዩናይትድ በብዙ መታደስ የሚገባ ቡድን ነው። ግን 125 ሚሊዮን ፓውንድ አካባቢ ነው የዝውውር ሂሳብ የተመደበለት። ቀሪዎቹን ተጫዋቾችን ሸጠ ሙላበት ተብሏል። ሩበን አሞሪም እና ለዚህ ደግሞ እያገዙት የሚገኙትና ክሪስቶፈር ቪቬል ናቸው በጣም ጥሩ የሚባሉ ባለሙያዎች እንዳሉት መናገር ይቻላል። ግን የማቴያስ ኩኛ ዝውውር ብዙዎች የሚጠብቁት የፊት መስመር አጥቂ ሆኖ ይጫወታሉ የሚለው ጉዳይ ነው በዋነኝነት። እንደውም ከፊት አጥቂነት ይልቅ ከሁለቱ የአስር ቁጥር ስፍራ ተጫዋቾች መካከል እንዳንዱ መሆኑ። ይሄ ማለት ግን አጥቂ መሆን አይችልም ማለት አይደለም። በጣም ጥሩ ጎል አስቆጣሪ እንደሆነ በዚህኛው ውድድር ዘመን አሳይቷል። አስራ አምስት ጎሎችን አስቆጥሯል። በዚ ውድድር ዘመን ወደ ወልብስ ካመራ በኋላ አጠቃላይ ከሰላሳ በላይ ጎሎችን ያስቆጠረ ተጫዋች ነው የተጫዋች እና አሁንም ማንቸስተር ዩናይትድ በ ስለዚህ በማጥቃቱ በኩል ያለበትን ክፍተትና ብሩኖ ፈርናንዴዝ ላይ ብቻ ወድቆ የነበረውን የፈጠራ አቅም የዚህ የፈጠራን ነገር ብዩ ተጫዋችም ሊጋራ እንደሚችል ነው የሚጠበቀው። ደግሞ በዛ ላይ የፕሪሚየር ሊግ ፕሩቭን ነው የእንግሊዝ ፕሪሚየር ሊግን በደንብ የሚያውቀው። በዛ በወልቭስም ቢሆን ጥሩ የሚባል ተጫዋችነት ሁኔ ያስመሰከረ ነው። በእርግጥ ያለፈው ውድድር ዘመንና ይሄኛው ውድድር ዘመን ላይ ለወልቭስ በተሰለፈባቸው ጨዋታዎች በሙሉ ቁርጥ ይህ ወሳኝ ባል ተጫዋችነቱ እንደዚሁ አሳይቷልና የተጫዋች በቀጣይ በኦልትራ ፎርድ ነው የሚታየው። አስር ቁጥር መለያ በተለይ ደግሞ ማርከስ ራሽፈርድ ከክለቡ የሚላቅ ከሆነ የሚለብሰው የመለያ ቁጥር ሊሆን እንደሚችል ነው የሚጠበቀው። በዋነኝነት ሰዎች ይሄ በራስ መተማመኑ አንዳንድ ጊዜ ከልክም ያልፋል ብለው የሚያነሱት አይነት በራስ መተማመን ያለው ተጫዋች እንደሆነም ነው እየተነገረ የሚገኘው። ከዛ በተጨማሪ የዚህ የክለቦች ዓለም ዋንጫ ሊጀመር መሆኑን ተከትሎ የተከፈተው የዚህ የተጨዋቾቹ የዝውውር መስኮትን የተለያዩ ክለቦች ለመጠቀም ሙከራ እያደረጉ ይገኛሉ። አልሂላል ብቻውን የአውሮፓ ገበያ መነጋገሪያ ቡድን ሊሆን ያዘጋጃል ይመስላል። ሲሞኔ ሲሞነ ኢንዛጊን በአመት ከ30 ሚሊዮን ሮ በላይ ልክፈላህና ቡድንን ያሰልጠንልኝ የሚል ጥያቄ አቀረበ። ከሻምፒዮንስ ሊግ ፍጻሜ በፊት ሲሞኔ ኢንዛጊ ይሄ ጉዳይ ቀረበለትና ተጠየቀ። አሁን ጊዜው አይደለም እንደዚህ አይነት ነገርን ለማንሳት የሚል ምላሽ ነበር የሰጠው። ግን ዛሬ ከኢንተር ሚላን ኃላፊዎች ጋር ይገናኛል እና በዛው በክለቡ ይቆይ ወይስ ደግሞ ወደ እንደዚህ አይነት ከፍ ያለ ደግሞ ወደ ቀረበለት ክለብ ይሂድ የሚለው ሌላ ራሱን የቻለ ጠያቄ ነው እና ዛሬ ምናልባት መልስ ያገኛል ተብሎ እስከ ረቡዕ ድረስ ግን መልስ እናሳውቃለን ብለውታል። ብሩኖ ፈርናንዴዝንም እነዚሁ የሳውዲ ክለብ ባለቤቶች መልሰን አሳውቀን እንጂ እየጠበቅነ ነው የሚል መልእክት እንደዚህ ለሁለት ነው የተሰማው። ተጫዋቹ አሁን ከማንቸስተር ዩናይትድ የሚለቅ ከሆነ የሚለቅበት ጊዜ አሁን እንደሆነ ማሳያ ይመስለኛል። አንደኛ ከፍ ያለ ደሞዝ ነው ያገኘም የቀረበለት። ሁለተኛ ማንቸስተር ዩናይትድ ከዚህ ተጫዋች ዝውውር 100 ሚሊዮን ፓውንድ በላይ 100 ሚሊዮን ፓውንድ በላይ የዝውውር ሂሳብ ነው ያገኛል፣ ተብሎ የሚጠበቀው እና ረዲ ያዚየ ከተጫዋች ዝውውር ጋር በተያዘ በርካታ የፋይናንስ ጉድለት እንዳለበት የሚነገረው ማንቸስተር ዩናይትድ አሁን ደግሞ እንደዚህ አይነት እንደሞ ድል ሲያገኝ ምንም የሚያልፈው አይመስልም። ከዚ ውጭ የሊቨርፑሉ ተጣዋቂ ግብ ጠባቂ ኳሚንኬላር ከዚህ በኋላ ተጣዋቂ ግብ ጠባቂ ተብሎ አይጠራም። ለብሬንፈርድ መፈረሙ ታውቋል። የግብ ጠባቂ በተለይ ነው። በሊቨርፑል በነበረባቸው አመታት የዓለማችን ምርጡ ተጠባባቂ ግብ ጠባቂ ነበር ቢባል ማጋናን አይሆንም። የርገን ክሎፕ በዚህ በጥሮማርፍ ውድድሮች ላይ የሚያሳትፉት ግብ ጠባቂ ነበር። እና ደግሞ ውጤታማም ነበር። አጠቃላይ ውጤታማም ነው አሊሰን ቤከር በተጎዳበት ጊዜ የሊቨርፑልን ግብ በመጠበቁ በኩል ከዛ ባሻገር ሌሎችም የጥሎ ማለፍ ጨዋታዎች ላይ እንዴት ያለ ድንቅ ብር ግብ ጠባቂ እንደሆነ አሳይቷል። እና ብሬንትፈርድ ማርክ ፍሌከንን ለባየር ሌቨርኩሰን መሸጡን ተከትሎ ነው እንግዲህ የተጫዋች ወደዛ ሊያመራ እንደሚችል እየተነገረ የሚገኘው ግን ደግሞ አሁንም በዚህ በተለይ በክለቦች አለም ዋንጫ ላይ እየተሳተፉ ከሚገኙ ቡድኖች መካከል ዘግየት ያለ የሚመስለው ግን ደግሞ ትላንትና ምሽት ሁለት ዝውውሮችን ለማጠናቀቅ መቃረቡ የተነገረው ማንቸስተር ሲቲ ነው። የቲያኒ ሬንደርስ እና የአታላንታውን የኤደርሰን ዝውውሮች ለማጠናቀቅ የክለቡ ወኪሎችና ኃላፊዎች ወደ ጣሊያን ተጉዘዋል። እነዚህ ሁለት ተጫዋቾች በጣሊያን የሚጫወቱ ናቸውና በተለይ ደግሞ ቲያኒ ሬንደርስ የኬቪን ደ ብሮይንን ቦታ እንዲተካላቸው ነው። በታይፕ የተለያዩ ተጫዋቾች ናቸው ግን ደግሞ ያንን እንዲተካላቸው ነው በማሰብ ሊያስፈረሙት እየሞከሩ የሚገኙት። የኤደርሰን ደግሞ ሮድሪ ልክ እንደመጣ ወዲያሁኑ ወደ ጨዋታ እንዲገባ አይፈለግም። ቢገባ መሬትም እንዲጠብቅ አውረዲ ደግሞ ጨዋታም ደግሞ ከጀመረ በኋላ የተጫዋች በ በዚህ በፊት ነሱ በኩል ያ የገጠሙ የጉልበት ጉዳት ድጋሚ እንዳይነሳበት ለማድረግ ታሳቢ ያደረገ ለሱ ጥሩ ተጠባባቂና ተፎካካሪ መሆንም የሚችል አይነት ተጫዋችን ነው ለማስፈረም እየሞከሩ የሚገኙትና እነዚህ ሁለት ተጫዋቾችን ዝውውር ለማጠናቀቅ መቃረቡ እንደዚሁ ተሰምተዋል። ከዛ ውጭ የዚህ የሊቨርፑልም ጉዳይ ነው የተነሳ የሚገኝ ፍሎሪያን ቪርሰን ለማስፈረም ከክለቡ ከባየር ሊቨርኩሰን ሰዎች ጋር እየተደረጉ ያሉ ድርድሮች አሁንም ቀጥለዋል። በዝርዝር ጉዳዮች ላይ ነው እንጂ በዋነኛ ዋነኛ በሚባሉ ጉዳዮች ላይ እነዚህ ሁለት ክለቦች ከሰሁለት ለሚያስማም መድረሳቸው ተነግሯል። ሊቨርፑል ያቀረበው የ130 ሚሊዮን ዩሮ ጥያቄ በሊቨርኩሰን ዘንድ ተቀባይነት እንዳገኘ የተናገረው ባርሴሎና ዮን ጋርጋር ሰ የተሰኘውን ግብ ጠባቂ እንደዚሁ ማስፈረሙን ተከትሎ የማርክ አንድሮይ ቴርስቴገን ስም ከመውጣት ጋር ነበር ሲያያዝ ነበረ። ነገር ግን ግብ ጠባቂው እኔ አሁንም በባርሴሎና እንደምቆይ ነው የማውቀው እና ደግሞ ለነገራቸው የሚችለው እሱም ነው። በቀጣይ ውድድር ዘመን ማንም ይምጣ ማን፣ ቦታዬን ለማስከበር ለዛ ለቦታዬ ለመታገል ዝግጁ ነኝ የሚል አስተያየቱ እንደዚሁ ሰጥቷል። እና ባርሴሎና ሶስት በጣም ጥሩ የሚባሉ ግብ ጠባቂዎች ሊኖሩት ነው ማለት ነው።